የትምህርት እድል እንዳገኙ ቤተሰቦቻቸውን በማሳመን አምስት ህጻናትን በጉልበት ስራ ያሰማራው ግለሰብ በእስራት ተቀጥቷል። በሸገር ከተማ አስተዳደር መኔ አብቹ ክፍለ ከተማ ውስጥ የትምህርት እድል አግኝተዋል በማለት ቤተሰቦቻቸውን በማሳመን አምስት ህጻናትን ወስዶ ለጉልበት ስራ ያሰማራው ግለሰብ በእስራት መቀጣቱን የሸገር ከተማ አስተዳደር አቃቤ ህግ ገልጿል። የሸገር ከተማ አስተዳደር አቃቤ ህግ የሴቶች ህጻናትና የህገወጥ ሰዎች ዝውውር ወንጀል ምርመራ ዳይሬክተር አቃቤ ህግ የሺ በንቴ እንደገለጹትም ተከሳሽ አዶቻቻሉ የተባለው ግለሰብ ነሐሴ ሀያ ቀን 2016 ዓ ም ከደቡብ ህዝቦች ክልል ጋሞ ጎፋ እድሜያቸው 10 እስከ 12 የሆኑ አምስት ህጻናትን ወደ ሸገር ከተማ አስተዳደር በና አቢቹ ክፍለ ከተማ አኮካ ወረዳ ልዩ ስሙ እንጦጦ የተባለ ስፍራ በማምጣት ለሽመና ስራ ማስቀጠሩን ገልጸዋል። ህጻናቱም ያላቅማቸው በቀን ሰባት ነጠላና ጋቢ እንዲሰሩ መደረጋቸውንናም በቂ ምግብ እንደማይሰጣቸው ፖሊስ ባደረገው ምርመራም አረጋግጧል። ፖሊስም ተከሳሹን በቁጥጥር ስር ካዋለው በኋላ ህጻናቱ የቤተሰቦቻቸውን ስልክ ወስዶ በመደወል አስፈላጊውን ማስረጃ በማሰባሰብ መዝገቡን በተገቢው ማስረጃ ማጠናከር ለአቃቢ ህግ ልኳል። አቃቤ ህግም የህገ ወጥ የሰዎች ዝውውርናም ድንበር የማሻገር ወንጀል ለመከላከልናም ለመቆጣጠር የወጣውን መመሪያ ቁጥር 1178 እዝባ 2012 ንዑስ አንቀጽ 4 በመጥቀስ ክስ መስርቷል። ክሱን የተመለከተው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ሰሞኑን በዋለው ችሎት ተከሳሹ በተከሰሰበት አንቀጽ ሙሉ በሙሉ ጥፋተኛ በመረጋገጡ ምንም የማያውቁና ራሳቸውን መከላከል የማይችሉ ህጻናትን ለጉልበት ስራ ማሰማራቱ አደገኛና ጨካኝ መሆኑን የሚያሳይ በመሆኑ ፍርድ ቤቱ በ14 ዓመት እስራትና በ30 ሺ ብር የገንዘብ መቀርጆ እንዲቀጣ የወሰነበት መሆኑን አቃቤ ህግ የሺ በንቲ ጨምረው ተናግረዋል። መረጃው የመባወርቅነህ ነው። የጓደኛውን ሁለት ጥርሶችን በቦክስ ያወለቀው ግለሰብ በስምንት አመት እስራት ተቀጣ። በባሌ ዞን ሀረና ቡሉቅ ወረዳ ውስጥ የጓደኛቸውን ሁለት ጥርሶችን በቦክስ በመምታት ያወለቀው ግለሰብ በእስራት መቀጣቱን የሀረና ቡሉቅ ወረዳ ፖሊስ ጽፈት ቤት ገለጸ። የሀረና ቡሉቅ ወረዳ ፖሊስ ጽፈት ቤት ምክትል ኢንስፔክተር አንዋር መሐመድ እንደገለጹትም በባሊ ዞን ሀረና ቡሉቅ ወረዳ ቆንቢ ቀበሌ አሸዋ የተባለ ስፍራ ተከሳሽ አባሱ አልዬ አባስ የተባለው ግለሰብ አብረው እየተዝናኑ ካለው ጓደኛው ጋር በድንገት አለመግባባት ተፈጥሮ ግጭት ውስጥ በመግባት የጓደኛውን የፊት ጥርስ በቦክስ እንደመታው ተገልጿል። ተከሳሹ ከጓደኛው ጋር በሰላም የተዝናኑ እናም የተጫወቱ ያለ በድንገት በተፈጠረ አለመግባባት ቅራኔ ውስጥ ገብቶ የጓደኛውን ፊት በመምታት ሁለት ጥርሶቹን በማርገፉ ሌሎችም ሁለት ጥርሶች ላይ ደግሞ ጉዳት በማድረሱም ተገልጿል። ፖሊስም የድርጊቱን ፈጻሚ ወዲያውኑ በቁጥጥር ስር በማዋል ተጎጂውን ግለሰብ በፖሊስ እርዳታ ተደርጎለት ወደ አንጋቶ ጤና ጣቢያ ገብቶ ሕክምናን ይደረግለት የተደረገ ሲሆን ለጥርሶቹ ወዲያውን የወለቁ ሲሆን ጉዳት የደረሰባቸው ጥርሶቹም አስፈላጊውን የሕክምና እርዳታ ተደርጎላቸው ተጎጂው ከሕክምና እርዳታ መውጣቱ ተገልጿል። ፖሊስ ከጤና ጣቢያ ባገኘው የሕክምና ማስረጃ በመያዝ በተለያዩ ማስረጃዎች ድርጊቱን በማጣራት የምርመራ መዝገቡን ለአቃቤ ህጌላ ከመሆኑን ገልጿል። አቃቤ ህግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶ በወንጀል ህግ ቁጥር አምስት አምሳ አምስት ንዑስ አንቀጽ ሁለት ታስቦ የሚፈጸም ከባድ የአካል ጉዳት ወንጀል ክስ የተመሰረተበት መሆኑንም ገልጸዋል። በአቃቢ ህግ የተመሰረተውን ክስ ሲከታተል የቆየው የሀረና ቡሉቅ ወረዳ ፍርድ ቤትም ግንቦት 15 2017 ዓም በዋለው ችሎት ተከሳሽ አባሱ አልዬ የሰው ልጅ አካል ላይ አነጣጽሮ እንዳያገለግልናም ጥቅም እንዳይሰጥ በማድረግ በጉልህ የሚታይ አካል ላይ ጉዳት በማድረስ ተጎጁን በሚያሳቅቅ እና በሚያሸማቅቅ ሁኔታ ጉዳት ማድረሱን በማስረጃ በመረጋገጡ በስምንት አመት ጽኑ እስራት እንዲቀጣ የወሰነበት መሆኑን ምክትል ኢንስፔክተር አንዋር መሀመድ ጨምረው ገልጸዋል። መረጃው የሰምሃር አለባቸው ነው። ፈረንሳይ ፍልስጤምን እንደ ሀገር እንድትመሰረት ትፈልጋለች ሲሉ ኢማኑኤል ማክሮን ተናገሩ። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በእስራኤል ና ፍልስጤም ግጭት ላይ የሁለት ሀገር መፍትሄ ለማየት ያላቸውን ፍላጎት በድጋሚ በመግለጽ በፈረንሳይ የመካከለኛው ምስራቅ ፖሊሲ ውስጥ ሁለት ደረጃዎች የሉም ብለዋል። ማክሮን ለፍልስጤም መንግስት እውቅና ለመስጠት ያጋደለ ነው ሲሉ ዲፕሎማቶችና ባለሙያዎችም ለሮይተርስ የዜና ወኪል ተናግሯል። ይህ እርምጃ እስራኤልን ሊያናድድና የምዕራባውያንን ሀገራትም ክፍፍል ሊያባብስ ይችላል። ማክሮን በኢንዶኔዥያ ባደረጉት ቆይታም ሲናገሩ ፖለቲካዊ መፍትሄ ብቻ ሰላምን ወደ ነበረበት ለመመለስ እናም ለረጅም ጊዜ ለመገንባት ያስችላልም ብለዋል። ከሳውዲ አረቢያ ጋር በመሆን ለፍልስጤን መንግስትም እውቅና በመስጠት እንዲሁም የእስራኤል መንግስት እውቅና እንዲያገኝና በዚህ ክልል ውስጥም በሰላምና በጸጥታ የመኖር መብቷ ላይ አዲስ ተነሳሽነት ለመስጠት በኒውዮርክ በጋዛው ጉዳይ ላይ በቅርቡ ኮንፈረንስ እናዘጋጃለን ሲሉ ማክሮን አክለዋል። በሌላ በኩል የእስራኤል የአየር ኃይል በየመን ስንአ ዓለም አቀፍ አውሮፕላን ማረፊያ ላይ የሀውቲ ኢላማዎች መምታቱን አስታውቋል። ሁቲዎችም ማክሰኞ እለት ወደ እስራኤል ሚሳይል ዋስወንጭፈዋል። እስራኤል በግንቦት ስድስት የሰንአ አውሮፕላን ማረፊያና ባለፈው ሳምንት የሆዴዳህና አሳሊፍ ወደቦች በመምታቱ በዚህ ወር የየመን ኢላማዎች በከፍተኛ ሁኔታም እያጠቃች ትገኛለች። ትራምፕ ካናዳ ለጎልደን ዶም 61 ቢሊዮን የአሜሪካን ዶላር ማትከፍል ከሆነ 51ኛዋ የአሜሪካ ግዛት ትሆናለች ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለካናዳ የነደፉትን የጎልድ ዶም ሚሳይል መከላከያ ስርዓት አካል ለመሆን 61 ቢሊዮን ዶላር መክፈል እንዳለባት፣ ይህንንም መክፈል ካልሆነላት ደግሞ 51ኛዋ የአሜሪካ ግዛት ትሆናለች ሲሉም ተደምጠዋል። ትራምፕ በግል ንብረታቸው ትሩ ሶሻል ሚዲያ ላይ ባለጠፉት መልእክትም ካናዳ የእኛን አስደናቂ ወርቃማ ዶሜ ስርዓት አካል መሆን በጣም ትፈልጋለች። እናም ከአሜሪካ ጋር ከተቀላቀለች ከክፍያ ነጻ ትሆናለችም ብለዋል። በታቀደው የመከላከያ ስርዓት ውስጥም ካናዳ አምሳ አንደኛ የአሜሪካ ግዛት ከሆነች ዜሮ ዳላር በመሆን ምንም ውጭ አታወጣም ሲሉ ትራምፕ ተናግረዋል። የትራምፕ ይህ ጽሁፍ ይፋ የሆነው የካናዳ ፓርላማ የዩናይትድ ኪንግደም ንጉስ ቻርልስ ሳልሳዊ ያልተለመደ ንጉሳዊ ንግግር ካደረጉ ከጥቂት ሰዓታት በኋላም ነው። ንጉሳዊው የካናዳ ሉዓላዊነት በአደገኛና እርግጠኛ ባልሆነ ጊዜያትናም የዩናይትድ ስቴትስ ፕሬዚዳንት አገሪቱን የአሜሪካ አካል እንድትሆን በሚያደርጉት እንቅስቃሴ ወቅትም የመጣ ማሳሰቢያ ነው። ካናዳ ለትራምፕ የቅርብ ጊዜ መግለጫ አስተያየት ወዲያውኑ ከመስጠት ተቆጥባለች። ነገር ግን የካናዳ ጠቅላይ ሚኒስትር ካርኒ ቀደም ሲል ሀገራቸው መከላከያ ስርዓት ጉዳይ ስለ ዩናይትድ ስቴትስ ጋር ከፍተኛ ደረጃ ውይይትም እንዳደረገችም ተናግረዋል። በአጠቃላይ ትራምፕ ወርቃማው ዶም የመከላከያ ስርዓት 175 ቢሊዮን ዶላር እንደሚያስወጣ እናም አሁን ባለው የስልጣን ዘመናቸው 2029 እንደሚጠናቀቅ ገልጸዋል። ምንም እንኳን ትራምፕ እንዲህ ቢሉም የመከላከያ ኢንዱስትሪ ባለሙያዎች ይጠናቀቅበታል በተባለው ጊዜ በጀትናም አዋጭነት ላይ ጥያቄን ያነሳሉ። ትራምፕ ባለፈው ሳምንት በሪፐብሊካን ቁጥጥር ስር የሚገኘውን የዩናይትድ ስቴትስ የተወካዮች ምክር ቤትን በጠባቡ ድጋፍ ካገኙ በኋላ በሴኔት ውስጥም ስርዓቱ የመጀመሪያ 25 ቢሊዮን ዶላር ድጋፍ ለማግኘት ተስፋም አድርጓል። ይኸው ገንዘብ ሜዲኬይደን በአስር ሚሊዮኖች የሚቆጠሩ ዝቅተኛ ገቢ ያላቸው አሜሪካውያን የሚረዳውን የምግብ እርዳታን ጨምሮ ለማህበራዊ ፕሮግራሞችም የገንዘብ ድጎማ በማቋረጥ ለወታደራዊናም ድንበር አስከባሪ ኃይሎች በጀትን ያሳድጋል። ግንል እንደውም ከአይረንዶውም ከፍ ያለ የመከላከያ ስርዓት ነው። አይረንዶ ከአጭር ርቀት የሚወነጨፉ የጦር መሳሪያዎችን እንዲያከሽፍ ተደርጎ የተሰራ የአየር መከላከያ ስርዓት ሲሆን በየትኛውም የአየር ሁኔታ ውስጥ ተግባሩን ያከናውናል። የተተኮሱ ተወንጫፊ መሳሪያዎችን ለመለየት ራዳር የሚጠቀም ሲሆን ተወንጫፊዎቹ በመኖሪያ አካባቢዎች ወይም በባዶ ሜዳ ላይ የሚወድቁ መሆናቸውም ቀድሞ የመለየት አቅም አለው። ጎልደንዶም በዚህ ረገድ የተሻለ ሲሆን ከሌላኛው የዓለም ክፍል የተወነጨፉትን ወይም ከጠፈር የሚተኮሱ ሚሳይሎችን የመጥለፍ አቅምም አለው። የሚገነባው ከክሩዝና ባሊስቲክ ሚሳይሎች ሃይፐርሶኒክ የጦር መሳሪያዎችን ከድምጽ ፍጥነት በላይ የሚንቀሳቀሱትን ጨምሮ፣ እናም ክፍልፋይ የምህዋሬ ቦምብ ጥቃት ስርዓቶችን መከላከል እንዲችልም ተደርጎ ነው።